ለአማራ ሕዝብ አንድ ያለኝ መልእክት ታሪክ ሁልጊዜ ራሱን እንደሚደግም ማስታወስ አለብን። ደግሞ እኛ ሰዎች፣ በተለይ ደግሞ በታሪክ ከፍ ያልነው ነው፣ የከበር ነው። እኛ አማሮች ከታሪክ መማር ይኖርብናል። ታሪክ የሌለው ሰው ከጎረቤቶቹ ከዓለም ተሞክሮ ሊማር ይችላል። ታሪክ ያለን ደግሞ ካለፈው ታሪካችን ልንማር ይገባል። በተደራቢነት ከጎረቤቶቻችን ታሪክ መማር ከጎረቤቶቻችን የዛሬ የተሞክሮን መማር የሚከለክለን ነገር የለም። ግን በተለይ ደግሞ አባቶቻችን ያለፉበት እናቶቻችን ያለፉበት ታሪካችን ካለ ከዛ ከታሪካችን መማር አለብን። ይህንን የማነሳው ምንድን ነው? አሁን በአማራ መስተዳደር ውስጥ የዳግሚያ ዘመነ መሳፍንት አይነት እንቅስቃሴ ይስተዋላል። ዘመነ መሳፍንት በኢትዮጵያ ውስጥ ለሰባ ዓመታት ገደማ ከሰባ ዓመታት በላይ ሲቀጥል መሳፍንቱ በራሳቸው ልክ እንዳሁኑ ኦነጋውያን ለኢትዮጵያ ሕልውና ስጋት ባይሆኑም እንኳን ኢትዮጵያን የማፍረስ ፈጽሞ የማጥፋት ፍላጎት ባይኖራቸውም እንኳን ለቤተ ክህነት፣ ለቤተ ክርስቲያን ቂም ባይኖራቸውም እንኳን ግን እርስ በርስ በሚያደርጉት የስልጣን ሽኩቻ ምክንያት ሀገሪቱን ማዕከላዊ መንግስት አሳጥተዋት ነበር። ይሄ ማዕከላዊ መንግስት አልባነቷ ደግሞ ከዛ ከሰባ ዓመታት አመታት በላይ እንደ አስር አስራ አምስት አመት እንኳን ትንሽ ጨምሮ ቢሆን ኖሮ ለቅኝ ተገዥነት ይዳርጋት ነበር። በተለይ በወቅቱ ቅኝ ገዢዎች ዓለም ላይ እየተስፋፉ የመጡበት ዘመን ስለነበር ዘመነ መሳፍንት በዛው ቀጥሎ ቢሆን ኖሮ ኢትዮጵያ ቅኝ የመገዛት እድሏ ሰፊ ነበር። እንዳሁኑ በቅኝ ያልተገዛን ኩሩ ሕዝብ ነን እያልን ደረታችንን ነፍተን መናገር የምንችልበት እድል አይኖረንም ነበር። እና ይህንን ከሰባ ዓመታት በላይ የቆየ በመሳፍንት የተከፋፈለ አካሄድ ግን መይሰው ካሳ የሚባል ጀግና ቋራ ላይ ተነስተው አዳ ነው አተረፈው። መይሰው ካሳ ቋራ ላይ ከትንሽ ጫካ፣ ከትንሽ መንደር ተነስተው ጫካ በመግባት ያን ትልቅ ህልም፣ ትልቅ ራዕይ ይዞ ጫካ በመግባት ማትረፍ ችሏል። ነገር ግን መይሳው ካሳ ይህንን ሲያደርግ፣ መሳፍንቱ ሁሉ አይ እኔ የጎጃም መስፍን ነኝ፣ እኔ የበጌ ምድር የስሜን መስፍን ነኝ፣ እኔ የእጁ የላስታ መስፍን ነኝ፣ እኔ የሸዋ መስፍን ነኝ፣ በዚህ አትምጣ፣ እኔ የትግሬ መስፍን ነኝ፣ በዚህ አትምጣ እያሉ ይጠሉት ነበር። ይጠሉት ነበር ብቻ ሳይሆን ይዋጉትም ጭምር ነበር። ግን ትልቁ ስዕሉ የኢትዮጵያን አንድነት መመስረት ስለነበር ያን ሁሉ አልፎ የኢትዮጵያን አንድነት መመስረት ይችሏል። ዛሬም ይሄን የሚያደርጓሉ በየወረዳው፣ በየጠቅላይ ግዛቱ፣ በየምኑ ሆነው እኔ ተድላጓሉ ነኝ በጎጃም አትምጣ የሚሉ አሉ። እኔ ደጃችሁ ብዬ ነኝ በስሜን በጎንደር አትምጣ የሚሉ አሉ። እኔ ንጉስ ኃይለ መለኮት ነኝ በሸዋ በምናምን አትምጣብኝ የሚሉ አሉ። እኔ ወርቂት ነኝ በህጇ አትምጣ በምን አትምጣ የሚሉ አሉ። ይህንን ግን የአማራ ሕዝብ መረዳት አለበት። የግድ መላው አማራን አንድ አድርጎ አስተሳስሮ የሚያታግል የሚታገል የሚመራ ማዕከላዊ መሪ ያስፈልጋል። እና ይህንን የአማራ ህዝብ እምቢ ማለት አለበት። እዚች አካባቢ እኔ ነኝ የተቆጣጠርኳት እኔ ታጅቤ የራሴ እንቀሳቀስባታለሁ አትምጥብ የሚለውን አያስፈልግም አይቻልም ማለት አለበት የአማራ ህዝብ አንድ ቀበሌ ላይ ያለፋን ነው ማሰብ ያለበት አዲስ አበባን ነው ማሰብ ያለበት መላ ኢትዮጵያ ላይ ያለን አማራ ነው ማሰብ ያለበት መላ አለም ላይ ያለን አማራ ነው ትግላችን በመልክአምድር የተወሰነ አይደለም ትግላችን የጓሮ እርሻ አይደለም ድንበር እንደዚህ አናሰምርለት ስለዚህ ይህንን የአማራ ህዝብ መረዳት አለበት አማራንም ከዘመነ መሳፍንት አይነት ጥፋት መታደግ ያስፈልጋል። አስቀድሞ እና ዘመን መሳፍንትን መይሰው ካሳ ከቋራ ተነስቶ እስከ ደረስጌ ማርያም፣ ከዛም አልፎ ከነደጃች ጎሹ ጋር ታግሎ፣ ከነራሳ አሊ ጋር ታግሎ፣ ከነቴጌ መነን ጋር ታግሎ፣ ከነወርቂት ጋር ታግሎ ከነ ሀይለ መለኮት ጋር ታግሎ የኢትዮጵያን አንድነት መመስረት እንደቻለ ሁሉ አሁንም ከእንደነዚህ አይነት የሰፈር አርበኞች ጋር ታግሎ የአማራን አንድነት በተለይ መመስረትና ከፍ ወዳለ ትግል መሄድ ያስፈልጋል ብዬ አስባለሁ። መይሳው ካሳ አጼ ቴዎድሮስ በቀደዱት ፈር ባመቻቹት ሀገር ከዛ በኋላ የመጡ መሪዎች ሁሉ ኢትዮጵያን ለረጅም አመታት እነምየ ምኒልክ እምዬ እየተባሉ ለዚውም አንድ አንድ ቡድን እንኳን ሳያኮርፍባቸው እምዬ እየተባሉ ሕዝብ እየወደዳቸው እያመሰገናቸው ለረዥም አመታት ኢትዮጵያን መምራት ችለዋል። ኢትዮጵያ መምራት ብቻ ሳይሆን በዓለም ክብሯን የጠበቀች ከፍ ያለች ሀገር እንድትሆን አድርገዋል። አድዋ ላይ ያኔ የመሰለ ጀብድ ሰርተው የተለያዩ የዲፕሎማሲ ዲፕሎማሲ ስራዎችን ሰርተው ከፍ እንድትል አድርገዋል። እሳቸው በሰሩት ደግሞ ግርማዊ ቀዳማዊ ኃይለ ስላሴ ከዛም በፊት ንግስተ ነገስታት ዘውዲቱ ምኒልክ ልጅ ኢያሱ ጭምር ተሳትፈውበት ኢትዮጵያ ከፍታዋን እንደያዘች ከአርባ ዓመታት በላይ መቀጠል ትችላለች። እሳቸው ካለፉ በኋላ ስለዚህ አሁንም ቅብብሎሹ በዛ መልኩ እንዲቀጥል ከምንም በላይ አንድነቷን የተጠበቀች አንዲት ሀገር አማራ እንደ አባቶቹ እንደ ትናንት ታሪኩ ከፍ ብሎ የሚኖርባት ኢትዮጵያ እንድትኖር በጅምላ የሚጨፈጨፍባት፣ ከፖለቲካ ስልጣን የሚገለልባት፣ ከኢኮኖሚ ተጠቃሚነት የሚገለልባት፣ ማህበራዊ መገለል መድሎ የሚደረግባት ሳይሆን አማራ ራሱን አክብሮ በሌሎች ተከብሮ ሌሎችንም አክብሮ የአባቶቹን ሀገር እንደገና ከፍ አድርጎ የሚገነባበት መንገድ እንዲኖር የአማራ ህዝብ አስተዋጽኦ ማድረግ አለበት። ይህንን ብያስባለሁ ለዚህ በየአካባቢው ያለው ነዋሪ፣ በተለይ ደግሞ ፖለቲካ ትንሽ አውቃለሁ ገብቶኛል የሚለው በየመገናኛ ብዙኃኑ እየወጣ የሚናገረው እጁ ላይ ባለ ስልክ በትዊተር፣ በፌስቡክ፣ በቲክቶክ መረጃዎች የሚያሰራጨው ትንሽ የነቃ ሆነኝ የሚለው አማራ ይህንን ከግምት ውስጥ ማስገባት አለበት። ለህሊናው ሲል ለታሪክ ተጠያቂነት ሲል ይህንን ማድረግ አለበት ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።